እጅህን ስትከፍት ይወት ላለ ሁሉ መልካም ታጠግባለ፣ መልካም ታጠግባለ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክነ፣ እንዴት ደግ አምላክነ። እሺ፣ እግዚአብሔር የተመሰገነ ይሁን። እንደምን አረፈዳችሁ? ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ዛሬም እንደተለመደው ሰዓታችንን ጠብቀን ተገናኝተናል። እናንተም አክብራችሁ ስለመጣችሁ እንዲሁም ደግሞ በልዩ ልዩ ስፍራው ናችሁ ይህንን መርሃ ግብር ወይም ይህን ትምህርት የምትከታተል ሁላችሁንም ሰላም እላችኋለሁ። እግዚአብሔር የተመሰገነ ይሁን። እንዴት ሰነበታችሁ? ሁሉ መልካም። እሺ እግዚአብሔር የተመሰገነ ይሁን። እንግዲህ እንደተለመደው ሁልጊዜ አብረን ጸልየን እንጀምራለን። አብረን የእግዚአብሔርን ቃል በቆላሲያስ ምዕራፍ አንድ 16 ላይ ያለውን ቃል አነብና አብረን እንጸልያለን። እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትንም ዙፋናት ቢሆን ወይም ጌትነት ወይም አለቅነት ወይም ሥልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥረዋል ይላል። ስለዚህ በዚህ ክፍለ ጊዜ የምንነጋገረው ነገር የእግዚአብሔር ሐሳብ በማይለወጠው ለዋጭ ዙሪያ ነው። ይህ እግዚአብሔር ያከበረው ሁሉ ለእርሱ ተፈጥሯል፣ በእርሱ ነው፣ የእርሱ ነው። የሚደረገው ነገር ሁሉ ለእርሱ እንደተፈጠረለት አውቀን እግዚአብሔርን ሀሳብ ተረድተን የምንሄድበት ፕሮግራም ነው። አብረን እንጸለያለን። እግዚአብሔር አባታችንና አምላካችን እናመሰግንሃለን፣ ክብር ሁሉ ላንተ ይሁን። በዚህ ሰዓት ደግሞ እግዚአብሔር ሆይ አንተን ፈልገው ፈቃደን ሽተው በዚህ ቦታ የተገኙትን እንዲሁም ደግሞ በልዩ ልዩ ስፍራ ሆነው ይሄንን ትምህርት የሚከታተሉትን ሁሉ እግዚአብሔር ሆይ አንተ መልካም አምላክ ሁሉን ላንተ ለክብርህ እንደፈጠርከው በመረዳት በእያንዳንዱ ነገር ላይ ሁሉ ነገር በእርሱና ለርሱ ነው በሚል መሰረታዊ እግዚአብሔር እውነት ተሰቅዘን ተይዘን ለፈቃድ ኖረን እንድናልፍ እርዳን። ይልቁኑ ደግሞ እግዚአብሔር ጋብቻ በሁሉ ዘንድ ክቡር መኝታው ንጹሕ ይሁን ሴሰኞችና ምንዝሮችን ግን እግዚአብሔር ይፈርድባቸዋል ተብሎ እንደተጻፈ ከጥፋት የሚታደግ ያንተ እውቀት ሽታ በመካከላችን እንዲመጣ የልጅ ኢየሱስ ክርስቶስ ውበት እንዲገለጥ ያልነበረን ነገር እንዲኖረን ሐሳብህን ተረድተን ፈቃድህን አውቀን እግዚአብሔር በፊትህና በቤትህ ኖረን እንድናልፍ እንድትረዳን እንጸለያለን። እንዲሁ በልዩ ልዩ ስፍራ ሆነው ይህንን ደግሞ ጸሎት መርሃ ግብር የሚካፈሉትን ሁሉ እግዚአብሔር በመንፈስህ ንካቸው ባርካቸው ዳሳቸው። ለቃል እውነት ይህን ጊዜ ያሳልፈን ሰጥተናል። ባሪያን እርዳኝ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ ባለፈው ሳምንት የጋብቻ ዓላማዎች የሚል ነገር ጀምረን በማይለወጠው ለዋጭ ምን ለምንድን ነው ማገባው የሚለውን እንጠይቅ ማንን ላግባ የሚለውን ነገር ከማሰባችን ወይም ማንን ላግባ ብለን ሰዎችን ከመምረጣችን በፊት ለምን እንደምናገባ ማወቅ አለብን ብለናል። የምናገባበትን ዋና ምክንያት አንደኛውን ተናግር ያለው ብዙ ሰዎች በተሳሳተ መንገድ ስለሚያገቡ ለልጅ የሚያገቡ አሉ። የራሳቸውን ደስታ ፈልገው የሚያገቡ አሉ። ስለዚህ ይሄ የጋብቻ ዓላማ አደለም። የጋብቻ ዋናው ዓላማ እግዚአብሔር እንዲከብር እንጂ የእኛን ደስታ ወይም ምቾት የምንፈልግበት አደለም። ስለዚህ የጋብቻ ዋና ዓላማ የእኔን ደስታና ምቾት የምፈልግበት አደለም። እግዚአብሔር የሚከብርበት ነው። እግዚአብሔር ዓላማ የሚፈጸምበት ከሆነ እግዚአብሔር ክብር የሚያገኝበት ቦታ መሆኑን እንድንረዳ ተናግሬያለሁ። ሌላው ልጆችን ለመውለድ አይደለም። ልጆችን ልጆች የጋብቻው ወይም የክብሩ ስጦታው የእሱ የጋብቻ የሚባለው ተቋም ስጦታ እንጂ ለእሱም ተብሎ እንደማይገባ ዋናው ዓላማችን ግን እግዚአብሔርን ለክብሩ እንደሆነ ተረድተን ሁላችንም ለእግዚአብሔር ክብር ምንበላ ብንጠጣ ብንኖር ምንድንቀሳቀስ ለእሱ እንደሆነ ማወቅ እንደሚያስፈልግ ባለፈው ሳምንት ተናግሬ ያለው። ስለዚህ አንድ ሰው ለማግባት ሲነሳ ወይም ሲያስብ እግዚአብሔርን ለማክበር መሆኑን ማወቅ አለበት እንጂ ትልቅ ድግስ ደግሶ ክብሩን የራሱን ዝና ወይም ደግሞ ከሌላው ከእጮኛው ከዘመድ ከቤተሰብ ክብርን የሚለቃቅምበት አይደለም። ስለዚህ እግዚአብሔር የትኛውም ሰው ሲነሳ በዚህ ነገር ላይ ከሰርጉ በፊት ከምናምኑ ከምናምን የምናስባቸው ሴሪሞኒዎች በላይ እግዚአብሔር ይከብርበታል ወይ ብለን ማሰብ ያስፈልጋል ። በጣም ብዙ ሰዎች ዛሬ ሰርጉ ላይ ፎከስ ያደርጋሉ፣ ወጪው ላይ ፎከስ ያደርጋሉ፣ ሰዎችን የሚያሳዩት ነገር ላይ ፎከስ ያደርጉና ዋናው ነገር ተረስቶ እግዚአብሔር ይክበር አይክበር ጉዳያቸው አይደለም እና በጣም ጥንቃቄ ማድረግ ያስፈልጋል። ዛሬ አንድ ሁለት ፖይንቶችን የምናገባበትን ወይም ደግሞ የእግዚአብሔር ዓላማ ምን እንደሆነ ሁለት ነጥቦችን አብረን እናያለን። ስለዚህ በማይለወጠው ለዋጭ ዛሬ የምናየው የመጀመሪያው ነጥባችን እግዚአብሔር ለምንድን ነው የምናገባው ካላችሁ፣ ይሄ ለክብሩ የሚለውን ይዘን ከዛ ደግሞ የምናገባው እርስ በርሳችን በጣም ምርጥ ጓደኛ ማቾች እንድንሆን ነው። ይህንን ባለፉት ጊዜያቶች ከሶስት ዓመት በፊት አስተምሬዋለሁ። እንዴ ጓደኛ እንድንሆን ነው የምንጋባው። ስለዚህ ለማግባት ስታሰቡ ጓደኝነትን አስቡ። ለምን ሲባል እግዚአብሔር ያሰበው እንደሱ ስለሆነ፣ ዘፍጥረት ምዕራፍ ሁለት ቁጥር 18 እኮ ብቻውን መሆን የለበት ብቻውን ይሆን ዘንድ መልካም አደለም ማለት እግዚአብሔር በቃ ጓደኛ ያስፈልገዋል ረዳት ያስፈልገዋል። ብቻውን ይሆን ዘንድ መልካም አይደለም። የምትመቸውን ረዳት የምትመቸውን ረዳት፣ ለሴቷም ምን እኮም ይመቻል እኮ ማለት ነው። የሚመቸውን ረዳት እንፍጠርለት አለ። ስለዚህ እግዚአብሔር አላማው ምንድን ነው ሲባል ጓደኛ እንድንሆን አንዳችን ለአንዳችን ምቾት እንድንሰጥ አላማው። የእግዚአብሔር ዓላማ ምንድን ነው ከተባለ እርስ በእርሳችን ጓደኛ ማቾች እንድንሆን ነው። ሁሉ ሰው ይህን ማወቅ አለበት። ሁሉ ሰው ማወቅ አለበት። አንድ ሰው ለአንድ ሰው ያስፈልጋል። ሰው ለሰው መድኃኒቱ ነው እንደሚባለው፣ ለሴት ወንዱ ያስፈልጋታል፣ ለወንዱ ሴቱ ያስፈልጋታል። እግዚአብሔር ያስፈልጋል ብሎ ስላመነ ጓደኛ እንድንሆን ያስፈልጋል። ለምድሮ ማገባው ካላችሁ ክብሩን ከዛ ጓደኛ ለመሆን። ስለዚህ ዛሬ ጓደኛ የምትጠብሱ ሰዎች፣ ጓደኛ የምታዋሩ ሰዎች፣ ጓደኛ የምትፈልጉ ሰው፣ የትዳር አጋር ያስፈልገኛል ብላችሁ የምታስቡ ሰዎች እያደረጋችሁ ያላችሁት ጓደኛ መሆን እንችላለን ወይ፣ አንዳችን ለአንዳችን ምቾት የምንሰጥ አንዳችን ለአንዳችን ረዳት ለመሆን ጓደኝነት ለመመስረት ነው ምንጋባው፣ እንጂ አገባና አገባች ለመባል እየወሰድን ማድ ቤት ለመጣል አይደለም። ባልና ሚስት ጓደኛ እንዲሆኑ ነው የእግዚአብሔር ፍቃድ። አንዱ ለአንዱ ረዳት እንዲሆን ነው የእግዚአብሔር ፍቃድ። ትዳር ሲፈጠር ለዚህ ነው እግዚአብሔር የፈጠረ ጓደኛ እንዲሆኑ ነው። ብቻው መሆን የለበትም አለ እግዚአብሔር፣ ሰው ያስፈልገዋል አለ። ዛሬ አግብተው በላጥ የሆኑ ሰዎች የሉም። አግብተው ብቸኝነት የሚሰማቸው ሰው የሉም። አግብተው ጓደኛ የሚፈልጉ ሰዎች የሉም። ወይ ባል ጓደኛ አይደለም፣ ወይ ሚስት ጓደኛ አይደለች። ስለዚህ በጣም በሰው ጠኔ ረሃብ ውስጥ የወደቁ ሰዎች አሉ። ይሄ በጣም ነው የሚጠቅማችሁ። ስለዚህ ባልና ሚስት ጓደኝነቶቻችሁን ቀስ ብላችሁ ማየት አለባችሁ። ያላገባችሁም ሰዎች ስታገቡ ጓደኛችሁ ናት፣ በቃ ጓደኛ ልትሆኑ ነው። አንዳችሁ ካንዳችሁ ጋራ በጣም ቤስት ፍሬንድ ልትሆኑ ለዚህ ነው መጽሐፍ ቅዱስ ሚልኪያስ ላይ እኮ መፋታት እንጠላለው የሚልበትን እኮ ምዕራፍ ብናነበው በጣም የሚገርም ነገር ነው የሚናገረው። እሱ እንዶም ላንብብላችሁ። መጽሐፍ ቅዱስ የያዛችሁ ሰዎች ሚልኪያስ ሁለት እናወጣና ከ14 ቁጥር ከ13 ቁጥር ልጀምር፣ እናንተ ከላይ ጀምሮ ማንበብ ትችላላችሁ። እግዚአብሔር ቁርባኑን ዳግመኛ እንዳይመለከት ከእጃችሁ በደስታ እንዳይቀበለው መሰዊያውም በእንባና በለቅሶ በሐዘንም ትከርናላችሁ። መሰዊያው ላይ እግዚአብሔር መስዋዕት የሚቀርብበት ቦታ ላይ እንባና መከራ ነው እዛ ጋር የምታቀርቡት። ደስታ እንዳይቀርብበት መሰዊያው ላይ በእንባና በለቅሶ በሐዘን ሐዘንተኛና ለቅሶ ሰዎች እዛ መሰዊያው ላይ ይመጣሉ ያቀርባሉ። ለዚህ አልነበረም መሰዊያው ላይ መስዋዕት እንዲቀርብ ምስጋና እንዲቀርብ ለእግዚአብሔር የሚሆነውን ነገር እንዲቀርብ ቁርባኑ እንዲቀርብ ነበር የተፈለገው። ግን እናንተ ሐዘን ለቅሶ ታደርጉበታላችሁ። እናንተ ስለ ምንድን ነው ብላችኋል? ለምንድነው እንደዛ የሆነው ብላችኋል? ይልና ሚስትህ ባልንጀራህና ይለ ጓደኛ ሚስትህ ባልንጀራህና የቃል ኪዳን ሚስትህ ሆና ሳለች እርሷን አታለሃታልና ይላል። ዛሬ በጣም ብዙ ሚስቶች ያለቅሳሉ፣ በእግዚአብሔር ፊት ያለቅሳሉ። ወሰውያው በሐዘን ተከርነዋል፣ በለቅሶ ተከርነዋል። በሐዘን ሰዎች ያነባሉ። ወንዱ ያነባል፣ ሴቷ ያነባል። በተለይ እህቶች ያነባሉ። ለምን ሲባል ባልንጀራቸው ክደት አታለሃታልና ይላል መጽሐፍ ሚስትን አታልለሃታልና፣ እግዚአብሔር በአንተና በልጅነት ሚስት መካከል ምስክር ነው ይላል። ምስክር ነው እግዚአብሔር። በመጀመሪያ በአንተና በሚስት መካከል ምስክር ነው። መጀመሪያ ስጠብስ ስታወራ፣ ቤስት ፍሬንድ ሆነ ጓደኛ ሆን አሳድገው በቃ፣ ከዚህ ሰውዬ ጋር እንደዚህ ጓደኛ ሆኛለሁ፣ አብሬ መኖር እፈልጋለሁ፣ አብሬ መን ሆን እፈልጋለሁ ብሎ ነው ጓደኛ የሆናችሁ። ከዛ ስለ ጋብቻ በጣም ጨክኖ ወላጅን ጥሎ፣ ወላጅን ጥላ የነበሩበትን ቄና ሰፈር አካባቢ እምነት ጥለው ለመኖር የመጡት እኮ አምነው ነበረ ግን መጽሐፍ አታልለሃታል የልጅነት ሚስትህን። ጓደኛዬ ብላ ባልንጀራዬ ብላ የእኔኖ ብላ አጋሬኖ ብላ አጋሬ ነው ብላ ገብታ ስለቅሳታል። መሠዊያውን በሐዘንና በለቅሶ ከድነኸዋል። እፈርዳለው፣ እኔ ምስክር ነኝ ይላል እግዚአብሔር። ስለዚህ ምንድን ነው እያለ ያለው እግዚአብሔር ሲያጋባ፣ በጋብቻ ውስጥ ጓደኝነት አለ። የምናገባው ለጓደኝነት ነው። ቤስት ፍሬንድ ልንሆን እርስ በርሳችን አንዳችን ከአንዳችን ጋር ጓደኛ እንድንሆን በጣም ጥሩ ኢንቲሜት እንድንሆን አንዳችን ከአንዳችን ጋር በጣም ጥሩ ጓደኝነት እንዲኖረን ባልንጀሮች እንድንሆን ነው። ስለዚህ ምንድን ነው ይሄም ባል ብቻ ነው የሚሰራው አይደለም፣ ጓደኝነት በሁለቱም በኩል የሚሰራ ነው፣ በሴትም በኩል፣ በወንዱም በኩል ጓደኝነታችሁን የሚያበላሹ ግንኙነታችሁን የሚያበላሹባችሁ ነገሮችን አታድርጉ። ጓደኝነቶቻችሁን እያጠፉባችሁ ያሉ ነገሮችን አታድርጉ፣ ሴትም ወንድም። ምክንያቱም ጓደኝነት የሚሰራው በሁለቱም በኩል በሴትም በወንድም በኩል ስለሆነ የሚሰራ ጓደኝነቶቻችሁን የሚያበላሽባችሁ ነገር አስወግዱና ለጓደኝነታችሁ ትጉበት። የእግዚአብሔር ዓላማ ጓደኛ እንድንሆን ነው። በቃ በውጪ እንገባበዝ ነበረ፣ በውጪ እንደዋወል ነበረ፣ በውጪ አብረን እንዝናና ነበር፣ እንወጣ እንገባ ነበር። ከተጋባን በኋላም ቤስት ፍሬንድ ነው ጓደኛ ማቾች እንድንሆን ብቻውን እንዲሆን አልፈልግም ረዳት ያስፈልገዋል ያለው የመጀመሪያ ለሰው ረዳት አድርጎ የሰጠው ክላስሜት ምናምን ዕድር ዕቁ ምናምን ማህበር አይደለም የትዳር ጓደኛን የሰጠው ዛሬ ትዳር ጓደኞቻችሁ ትናንትና ቤስት ፍሬንዶቻችሁ የነበሩ ዛሬ የተጣሉ ዛሬ የተካዱ ዛሬ ያታለላቸዋቸው ሰዎች የሉም ወይ? ስለዚህ ሁለቱም ወገን ወንድም ሴትም ለዚህ ጓደኝነት መስመር ለዚህ ጓደኝነት መዳበር በትጋት መስራት ይጠበቅባቸዋል። ክብሩ ለክብሩ አግብተናል። አዎ። ከዛ ስለምንድን ነው የምንጋባው? ለጓደኝነት። ስለዚህ ወጣቶች ከማግባታችሁ በፊት ቤስት ፍሬንዳችሁን ነው እየመረጣችሁ ያላችሁት። የምታፍሩባት የምታፍሩበት መሆን የለበትም። የሚረዳችሁ፣ የምትረዱት፣ የምታግዙት፣ የሚያግዛችሁ አንዱ ከአንዱ ጋር እንደሱ እንዲሆን ነው የሚመረጠው። ክብር ለእግዚአብሔር ይሁን። ስለዚህ የዛሬው የመጀመሪያው ፖይንታችን የሚሆነው ለጓደኝነት ነው የምናገባው ሲባል የዓላማው ልጅ ለመውለድ አይደለም፣ የራሳችንን ደስታ ፍለጋ አይደለም፣ ጓደኛ ለመሆን በወንድና በሴት መካከል ያለ ጓደኝነት አድጎ እጮኝነት፣ እጮኝነት አድጎ ትዳር፣ ትዳር እያደገ ጓደኝነቱ እየጨመረ በዛ ውስጥ የሚመጡትን በረከቶች በጋራ ለማስተዳደር የምንገባበት ስለሆነ ሁለተኛው ፖይንታችን የሚሆነው አንዳችን ለሌላችን ለማገልገል ነው። አሁን ይህን በደንብ መስማት አለባቸው። ብዙ ያው ኢትዮጵያ ውስጥ ያለን ባሎች በተለይ ለመገልገል ነው የምንገባው። ታውቃላችሁ ሚስት ረዳትና ሲባል በቃ እሱ ተረጂ እሷ ረዳት አይነት ቢጤ ተደርጎ ይታሰባል። ይሄ እንግዲህ እግዚአብሔር ቃል ሲጻፍ ረዳት እንፍጠርለት ሲባል ባልየው ሁልጊዜ እሱ ብቻ ተረጂ እሱ ምንም የማያደርግ ማለት አይደለም፣ ሚስት ሰራተኛ ማለት አይደለም። አይደለም ረዳት እንፍጠርለት ማለት እሱም ይረዳል፣ እሷም ትረዳል። ሰው ብቻውን ይሆን ዘንድ መልካም አይደለም እኮ ነው ያለው። ወንዱ ብቻ አይደለም ሰው፣ ሴቷም ሰው ናት። ለእሷም ረዳት ያስፈልጋታል፣ ለእሱም ረዳት ያስፈልጋ ስለዚህ የምንጋባው ለምንድን ነው አንዳችን አንዳችን ለመርዳት አንዳችን አንዳችን ለማገዝ በምንድን ነው የምናገዘው ጓደኛችን ፍላጎቱ ምንድን ነው ፍላጎቷ ምንድን ነው የእሷን ፍላጎት እናያለን እናግዛታለን የእሱን ፍላጎት ምንድን ነው ታያለሽ ታግዣዋለሽ የምንጋባው የምንጋባው ምን ልናደርግ ነው ለማገልገል ማንን የትዳር ጓደኛችንን ባልንጀራችን እግዚአብሔር የሰጠንን ሰው ምን እናደርገዋለን እናገለግለዋለን ምንድን ነው የምናገለግለው የምናገለግለው ፍላጎቱ ምንድን ነው ፍላጎቷ ምንድን ነው? ምንድን ነው አገልግሎት የሚፈልግበት ፓርት፣ የምትፈልግበት ፓርቷ ምንድን ነው? ይህንን ማወቅ ያስፈልጋል። ምክንያቱም የሚወደውን፣ የሚጠላውን፣ የምትወደውን፣ የምጠላውን፣ የምፈልገውን፣ የማፈልገውን፣ የሚፈልገውና የማይፈልገውን ካላወቃችሁ እንዴት አድርጋችሁ ታገለግላላችሁ? አይገርም። ስለዚህ ለማገልገል ነው የምንገባው። ወንድም ሊያገለግል ነው፣ ሴትም ሊያገለግል ነው። አንዱ ተገልጋይ አንዱ አገልጋይ አይደለም፣ አይደለም። ይሄ ተዛባ። አስተሳሰባችሁን ማስተካከል በተለይ ኢትዮጵያውያን ባሎች ማስተካከል አለባችሁ። ምክንያቱም አንዳችን አንዳችንን የሚፈልገውን ከተረዳና ካወቅን በኋላ አቅም በፈቀደ ሁሉ አጠገባችን ያለውን ሰው ሰርቭ ማድረግ ሴቷንም ሰርፍ ታደረጋለሁ ወንዱም እሷም ሰርቭ፣ ይሄ በጋራ የሚኖር ነው። አንዱ ትንሽ አንዱ ትልቅ አይደለም። በተደጋጋሚ ነግሬያቸዋለሁ። በትዳር ጉዳይ አንዱ የበላይ አንዱ የበታች አይደለም፣ ሮል ነው ያለው። አንድ ብቻ ነው የበላይ፣ እሱም መድሃን ያለም ክርስቶስ ኢየሱስ። ለዚህ ነው መጽሐፍ ኤፌሶን አምስት 21 ላይ ሲናገር እያንዳንዳችሁ በክርስቶስ ፍርሃት ተገዟል። በክርስቶስ ፍርሃት ተገዝተን ምንኖርበት ሮላችንን ጌታን እያዳመጠን የምንወጣበት የምናገለግልበት ቦታ እንጂ አንዳችን አንዳችን አገልጋይ ሆነን አንዱ ተገልጋይ አንዱ አገልጋይ፣ አንዱ ሰጪ አንዱ ተቀባይ የሚሆንበት አይደለም። በጋራ እርስ በርሳችን አንዳችን አንዳችንን የምናገለግልበት ምን እንደሚወድ ምን እንደሚጠላው አውቀን ያንን ሰው ሰርቪስ የምንሰጥበት ሚስት ባሏን ባል ደግሞ ሚስቱን ሰርቪስ የሚሰጥበት አገልግሎት የሚሰጥበት። ይህን ካወቃችሁ ትዳር አጋራችሁ ማገልገል ትችላላችሁ። ምን እንደሚወድ ምን እንደሚጠላ፣ ምን እንደምትወድ ምን እንደምጠላ ካወቅ ሰርቪስ መስጠቱ በቃ አለቀ። ይህንን ለ አውቀን እንዳላወቀ ልንሆን ሳይሆን ጓደኝነት ውስጥ አንዳችን አንዳችን እናውቃለን። ስንጋባ በቃል ኪዳን አንዳችን አንዳችንን ለማገልገል ነው የምንገባው፣ ሰርቭ ለማድረግ ነው የምንገባው። ይህንን በጣም ማስተዋል ያስፈልጋል። ስለዚህ ያንተን ሳይሆን የትዳር አጋርህን ደስታ ነው ማለት ነው የምትፈልገው። ስለዚህ ይሄ ነው ጋብቻ የሚባለው። የምናገባበት ዓላማ ክብር አለ። ከዛ ደግሞ አንዳችን አንዳችንን ጓደኛ ልንሆን ነው። ከዛ ደግሞ ገብተን አንዳችን አንዳችን ሰርቭ ልናረግ ነው የምንገባው። ቶሎ ብለን ከገባም በኋላ የራሴን ደስታ ሳይሆን ትዳር ውስጥ ገብቼ የምፈልገው ሚስቴ ምንድነው የሚያስደስታት ምንድነው የሚያበሳጫት ምንድነው የምትወደው ምንድነው የምጠላው ብዬ ሰርቪስ ለመስጠት ወሴቷ ሴቷም ገብታ ባሌ ምንድነው የሚወደው አንዱ ለአንዱ ያገለግል አለቅ እኩያ ፍቅረኛሞች እንጂ አንዱ ያንዱ ታላቅ አንዱ ያንዱ ትልቅ አንዱ ያንዱ ገዢ አይደለም፣ አይደለም። አሁን አሁን ደግሞ የተነሱ በጣም የሚገርሙ ዘግናኝ ባሎች አሉ። ከእግዚአብሔር በላይ በጣም ገዢ ሆኑ። ከእግዚአብሔር በላይ በሰው ላይ ስልጣን ያላቸው የሚመስላቸው፣ ከእግዚአብሔር በላይ አትሆኑም። እግዚአብሔር እኮ በጣም ፍጹም አምላክ ነው። የሰው ፈቃድ፣ የሰው ነጻነት፣ የሰው ክብር በጣም የሚጠብቅ የሰውን ነጻነት፣ የሰው ፈቃድን ጠብቆ በፈቃደኝነት በፍቅር ላይ የተመሰረተ ውል እንጂ የሚያደርገው በኃይል አንዱ ያንዱን ባሪያ ለማድረግ አይሞክርም፣ አያደርም። ስለዚህ በጣም ጥንቃቄ ልታደርጉ ያስፈልጋል። ስለዚህ አንዳችሁ አንዳችሁን ለዚህ ነው እኮ ሔዋንን ሲፈጥራት እንድታገለግለው ነው የምትመቸውን ረዳት አይደለም ያለው። ለመርዳት እኮን የተፈጠረች ተረጃ አይደለች። ለመርዳት ነው እሱም ረዳት ነው። እሱም ይረዳታል፣ እሷም ትረዳዋለች። ረዳት ናት እሷ። ጎዶል ሰው እኮ መርዳት አይችልም። ሙሉ ስለነበረች ነው እኮ የምትረዳው። የሚረዳ ሰው እኮ ያለው እኮ ሰው ስለዚህ እሷም የሆነ ነገር ይኖራታል፣ በሴትነቷ ወንዱ ደግሞ ተነስቶ ይረዳታል የሚመቸውን አንዳችን አንዳችን ምቹ ምቾት የምንፈጥር ጓደኛ ምቾት ምንፈጥር ረዳት መሆን አለብን። ስለዚህ አዳምም ሔዋንን ማገልገል አለበት፣ ሔዋንም አዳምም ማገልገል አለባት። ሁለቱም እኩያ ፍቅረኛ ሞች ስለሆኑ በእግዚአብሔር ፊት በክስ እኮ ሲቀርቡ አንዱ አሸናፊ አንዱ ተሸናፊ አልሆነም፣ ሁለቱም ነው የተሸናፊ የሆኑት። ስለዚህ ሮላችሁን በትክክል የምትወጡበት ሀሳቡን የእግዚአብሔርን ሀሳብ አውቃችሁ የምትገቡበት መሆኑን ማወቅ አለባችሁ። እያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ። በክርስቶስ ፍርሃት ስንገዛ ምን ይሆናል? እግዚአብሔር የሚያከብረውን ነገር ጠዋት ማታ ነቅተን እንጠብቃል። በክርስቶስ ፍርሃት ስንገዛ ምን እንሆናል? ጓደኝነታችንን፣ ኪዳናችንን እንጠብቃለን። አንዳችን ያንዳችን አታላይ ሆነን መሰዊያውን በህንባና በለቅሶ በሐዘን በስብራት አንሞላው። እግዚአብሔር መሰዊያው ላይ ሲመጣ ምንድን ነው የቀረበው? ዛሬ ቤቶቻችን ውስጥ ያሉ ሚስቶች በእግዚአብሔር ፊት ተንበርከው ምንድን ነው የሚሉት? ምን በምንድን ነው የከደን ነው? እግዚአብሔር ጋር የሚቀርብ ነገር ታውቃላችሁ? እግዚአብሔር ይሰማል። ለዚህ ነው እኮ በማስተዋል ኑሩ፣ ለምን ጸሎታችሁ እንዳይከለከል። ጸሎትን የሚከለከለው ምንድን ነው? እግዚአብሔር ጋር የሚቀርብ አቤቱታ፣ የማን አቤቱታ? የሚስት አቤቱታ። ለዚህ ነው ደካማ ፍጥረት ስለሆን በማስተዋል ኑሩ፣ ጸሎታችሁ እንዳይከለከል። መሰዊያው ላይ መጥቶ የሚያቀርቡት ነገር እግዚአብሔር ጋር ይሄ ሰውዬ ብለው ካቀረቡ ጸሎት ይከለከላል። እግዚአብሔር ይቆልፈዋል። ይህንን ነው እኮ መጽሐፍ የሚናገር እኔ፣ እኔ ነኝ ፈርድብሃለሁ፣ እኔ ያለው አለ። እኔ ምስክር ነኝ አለ። ስለዚህ በባልና ሚስት መካከል ምስክር ጎረቤት አይደለም፣ የሚስት እናት የሚስት አባት አይደለም፣ የባል እናት የባል አባት አይደለም፣ የባል እህት የወንድም የሚስት ወንድም አይደለም። ምስክር እግዚአብሔር፣ ምስክር እግዚአብሔር ነው። ስለዚህ በባልና ሚስት መካከል ሁልጊዜ ጊዜ ምስክር እግዚአብሔር እንደሆነ ማወቅ ያስፈልጋል። ጓደኝነት ገብታችሁ የተካካዳችሁ ሰዎች አላችሁ። አንዳችሁ አንዳችሁን የምታሰቃዩ ሰዎች አላችሁ። በጓደኝነት ከገባችሁ በኋላ አንዳችሁ አንዳችሁን የካዳችሁ ያታላችሁ ሰዎች አላችሁ። ንስሓ ግቡ፣ በእግዚአብሔር ፊት ንስሓ ግቡ። እግዚአብሔር ምስክር ሆነሃል፣ አይተሃል። አዎ እሱ አላየችም፣ አንተ አይተሃል። አዎ እሱ አላየም፣ አንተ አይተሃል። አዎ ምስክር ናው። በባልንጀራዬ በጓደኛዬ በልጅነት ፍቅረኛዬ በልጅነት ሚስቴና በእኔ መካከል ውንብድና አግኝተሃል። ማረኝ እግዚአብሔር ሆይ ይቅር በለኝ ተብሎ ንስሓ ይገባል። አይተዋል፣ ከአንተ የተሰወረ ነገር የለም። አዎ ይቅር በለኝ እግዚአብሔር ሆይ ይቅር በልኝ። ከዚህ በኋላ አስተካክላለሁ። ሚስቴ ጓደኛ የትሆናለች። ሚስቴን ሰርቭ አረጋታለሁ። የምትወደውና የምጠላውን የሚጠላውና የሚወደውን ነገር ለይቼ አገለግለዋለሁ አገለግላታለሁ ማለት ያስፈልጋል። እግዚአብሔር ትዳርን እንደዚህ ስለሆነ የሚያከብረው። ለምንድን ነው የምንጋባው? አንዳችን አንዳችንን ለማገልገል አገልግሎት ለመስጠት ባልም ሚስቱን ለመርዳት ሚስትም ባሏን ለመርዳት ነው። ስለዚህ ትዳር ልትይዙ ስታስቡም ሆነ ይዘ ስትኖር የትዳር አጋርህን መማገልገል መሆኑን ማወቅ በጣም ያስፈልጋል። ትዳር አጋሬን ለማገልገል ተዘጋጀች ያለው ወይ ሬዲ ነኝ ወይ የትዳር አጋሬን ለማገልገል አለው ወይ ብለን መጠየቅ አለብን። ስለዚህ ባሎች ሚስቶቻችሁን እያገለገላችሁ ነው ወይ? ሚስቶችስ ባሎቻችሁን እያገለገላችሁ ነው? እዚህ በትዳር ላይ ይሄ ነው፣ በቃ አንዱ አንዱን ያገለግለዋል። አንዱ የአንዱ ድካም ላይ ገብቶ ረዳት ይሆናል። አንዱ የአንዱ ድካም ላይ ገብቶ የሚረዳው ይሆናል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ በጓደኝነታችሁ መካከል ምን የተፈጠረ ነገር አለ? እንግዲህ ጓደኝነቶቻችሁን ያበላሹባችሁ ነገሮች ካሉ ዛሬ የተወሰኑ መድኃኒቶች ልስጣችሁ። ጓደኛ እንዳትሆኑ የከለከላችሁ ሌላ ጓደኛ ገብቶ ወረት ገብቶባችሁ እማይሆን ጠማማ እውቀት ገብቶባችሁ፣ ጠማማ ትምህርት ገብቶባችሁ ከሚስቶቻችሁ ጋር ጓደኝነት ያቆማችሁ፣ ከባሎቻችሁ ጋር ጓደኝነት ያቆማችሁ፣ የቀደመው ጓደኝነታችሁ የጠፋባችሁ፣ የተበላሸባችሁ ሰዎች ዛሬ ጓደኝነቶቻችሁ እንድታድሱ ጋብዛችኋለሁ። አንዳችሁ አንዳችሁ ለመርዳት የነበራችሁ ጉጉትና ፍላጎት አንዳችሁ ለአንዳችሁ ደስታ ለመኖር የነበራችሁ ሩጫ አንዳችሁ ለአንዳችሁ ልታደርጉት ታደርጉት የነበረ ያንክብካቤ አሁን የጠፋባችሁ አንዳችሁ ለአንዳችሁ ፈጽሞ እንክብካቤ ማድረግ ያቆማችሁ ማገልገል የሚባል እንደ ነውርና እንደ ውድቀት እየቆጠራችሁ ያላችሁ ሰዎች ይሄ የእግዚአብሔር ቃል ነው የሰጣችሁ። ይሄን አንዳችሁ አንዳችሁን እንድትረዱ ነው የምትጋቡት። ምንድነው የምረዳ? በሁሉ ነገር እንረዳለን በምንችለው አቅም በፈቀደ ሁሉ ሚስቴን ማገልገል አለብኝ። አቅም በፈቀደ ሁሉ ባሉን ሚስት ማገልገል አለባት እንጂ ባልተገልጋይ ሚስት አገልጋይ ብቻ አይደለም። ባላንስ ያደረገ ጤናማ የሆነ ፍታዊ የሆነ ፍቅር ፍታዊ የሆነ አገልግሎት መስጠት ከተፈለገ ወንዱም ሴቷን ለማገልገል ይግባ፣ ሴቷን ባሏን ለማገልገል ትግባ። ያኔ ነው ሴንተሩ ላይ ትገናኛላችሁ። ያኔ ነው ቤታችሁ የፍቅር አብዮት የሚነሳው። ያኔ ነው ደስተኛ ቤት መመስረት የምትችሉ እንጂ አንዱ አንዱ ላይ ለጥ ብሎ ግድ የለሽ በመሆን አይደለም፣ በፍጹም አይደለም። አሁን አሁን ማያቸውም አንዳንድ ነገሮች አሉ፣ በጣም ጽንፍ የያዙ ሀሳቦች አሉ። ኖ ኖ፣ በሰው መካከል ልዩነት የለም። የሰው ዘር አንድ ነው፣ በተደጋጋሚ ተናገረ ያለው። የሰው ዘር አንድ ነው። ብሔር አለው አዎ፣ የሰው ዘር ግን አንድ ነው። አንድ ነው። የሚለያየው በጾታ ነው፣ በተፈጥሮ በሰውነታችን አንድነት። በተፈጥሮ ደግሞ ለሴትና ወንድ አድርጎ ፈጠረን እንጂ አንዱ ትንሽ አንዱ ትልቅ አይደለም። ሁለቱንም ባረካቸው ነው የሚለው ሁለቱንም እኮ እግዚአብሔር የባረከው። ስለዚህ የባረካቸውን ሰዎች ምን አደረጋቸው እግዚአብሔር? ብዙ ተባዙ አላቸው። ከዛ በኋላ አብረው ትዳርን ጠብቀው አንዱ ለአንዱ አገልግሎት እየሰጠ ከአንዱ ጋር ጓደኛ ሆነው እንዲህ ታውቃላችሁ። በኤደን ገነት የተፈጠረው ችግር እኔ ይመስለኝ ያ ጓደኝነት ሻክሮ፣ ያ ጓደኝነት በምን ምክንያት እንደተለያዩ አይታወቅም። ያ ጓደኝነት የነበራቸው ኢንቲሜሲ ጠፍቷል። ሴጣን በመጣብ የመጣበት ሰዓት ያ ሰዓት፣ ምክንያቱም ምን አይነት ችግር እንደተፈጠረ የምናውቀው ነገር የለም። ግን ብቻዋን አገኛት ይላል መጽሐፍ ብቻዋን አግኝቶ አውርቶ ኮንቪንስ አድርጓት የተሻለ ነገር እንዳለ ነግሯት አስቡ። ከባሏ ጋር ብትሆን ባሏ እጅ ላይ ጆብ ዲስክሪፕት አለ የተሰጣቸው የሥራ ዝርዝር ነበር። እሷ ይህንን ትታው። ከዛ ሔዋን እኮ በጣም እኮ የምትገርም እኮ እንቁ ሴት ናት እኮ ለቤቷ እኮ ያላት እኮ ጥረት ቤቷን ከፍ ለማድረግ ትዳሯን ከፍ ለማድረግ ያላት ጥረት የማደግ የነበራት እልህ ለማደግ ለመለወጥ የነበራትን ነገር ታያላችሁ። ለለውጥ እኮ ነው ከሔዋን ከሰይጣን ጋር ያወራች ለለውጥ ቤቷን ለማሳደግ ቤቷን ለመለወጥ ቤቷን ከፍ ለማድረግ ብትበሉት እንደ እግዚአብሔር እኮ ነው የተባለችው። ስለዚህ እቺ ሴት እኮ በጣም ዲል አድርጋ እኮ የመጣችው እንደ እግዚአብሔር ቤቷን ለማድረግ ነው፣ ቤቷ እንደ እግዚአብሔር እንዲሆን ቤቷ ላይ ከፍ ያለ ነገር ለማምጣት ነው። ግን ትክክል ያልሆነ ያ ጓደኛዋ አጠገቧ አልነበረም። ከበላች በኋላ ነው የመጣው። ያችሁ ጓደኝነታችን ሲጠፋ ለየብቻ ሴጣን ሊያገኘን የሚችልበት እድል አለ። ስለዚህ ሚስቶች ከባሎቻችሁ ጋር ተመካከሩ፣ ጓደኝነታችሁን አታቋርጡ በምንም ምክንያት ዲስታንስ። አሁን ብዙ ወንዶች በቢዚነት ሰበብ ከባሎቻችሁ ከሚስቶቻችሁ በጣም ሩቅ ናቸው ያላችሁት። ፕሊስ ግቡና አይኖቻቸውን ይሁ አይስ ኮንታክት ይኑራችሁ፣ ተነጋገሩ፣ ተነካኩ፣ አውሩ፣ እንደ ቀድሞ ተቃለዱ፣ እንደ ቀድሞ ተጫወቱ፣ ተነጋገሩ። ሚስጥር ምናምን የሚባል ነገር የለም በባልና ሚስት መካከል ሁለቱ አንድ ስለሆኑ ተነጋገሩ፣ ተመካከሩ። ምንም ደካማ ብትሆን እንዳልኩት ምንም ደካምነቷን መጽሐፍ ነግረዋል፣ ግን በማስተዋል ኑር ነው የተባለው። አስተውለን መመካከር፣ መነጋገር አንተንም ከውድቀት እሷንም ከውድቀት የሚታደግ ጥሩ ጓደኝነታችሁን ብትጠብቁ፣ አንዳችሁ አንዳችሁን ሰርቭ ብታደረጉ፣ በድካሟ ብታግዛት፣ በተሰማት ነገር ላይ አብረሃት ብትሆን አዳም አብሯት ሆኖ ቢሆን ይህንን ሀሳብ ሼር አርጋው ቢሆን እንደ እግዚአብሔር ብንሆንስ? ኖ ኖ ኖ እንደ እግዚአብሔር እኮ ትልቅ አምላክ ነው፣ እኛ በቂ ነው፣ እሱ እያሰበልን እንኖራለን፣ እሱ ያውቅልናል ባክሽተዩ ብሎ ተመካክረው የሚተርፉበት እድል እኮ ሊኖር ይችላል። ጓደኝነታቸው ግን እኔ የት ሄዶ ነው ላለሁ ሁል ጊዜ ጥያቄ አልተመለሰም። አዳም የት ነበር? አይገርማችሁም? ይሄ ስፔሱን ጠላት ተጠቀምበት። ለዚህ ነው ተቆጡ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡት ይላል። ዛሬ በትንሽ በትልቁ ተጋጭታችሁ ባልና ሚስቶች የተለያያችሁ፣ አልጋ የለያችሁ፣ ወሬ ያቆማችሁ፣ ጨዋታ ያቆማችሁ፣ ስለ ቤታችሁ፣ ስለ ልጆቻችሁ፣ ስለ ራእያችሁ ማውራት ያቆማችሁ ሰዎች አላችሁ። እንግዲያውስ በመካከላችሁ ሰይጣን እየደነሰን ፍቃዱን ለማድረግ እየተመቻቸላችሁ እንደሆነ ማወቅ አለባችሁ። ቶሎ በሉና የተበላሸውን ጓደኝነታችሁን አስተካክሉት። ስለዚህ ጓደኝነታችሁ የተበላሸባችሁ ሪሌሽንሽፓችሁ የተበላሸባችሁ ቤታችሁ ቁዘማ ውስጥ የወደቀ አንዳችሁ አንዳችሁን ለማገልግል የተቸገራችሁ ተቆሳስላችሁ አዝናችሁ ቁጭ ያላችሁ ጓደኝነታችሁ እንደ ቀድሞ ያልሆነ ከዛ የተነሳ ደግሞ አንዱ አንዱ ለመርዳት ፈቃደኝነት የጠፋበት የራሱ ጉዳይ የራሷ ጉዳይ የተባባላችሁ ሰዎች መድኃኒት ልስጣችሁ። የመጀመሪያው መድኃኒታችሁ ይቅርታ ተጠያይቁ። መጽሐፍ ቅዱስ እኔን እንደወደድኳችሁ እርስ በርሳችሁ ተዋደዱ ነው የሚል እኔ ይቅር እንዳልኳችሁ እርስ በርሳችሁ ይቅር ተባባሉ ነው የሚለው። ስለዚህ ፎርጊቭነስ ያስፈልጋል። ከፎርጌት አድርጋችሁ ችግሩን ረስታችሁ የተቆሳሰላችሁትን ትታችሁት ይቅርታ ተጠያየቁ። አሁን ተነሱና በያላችሁበት እዚህም ያላችሁ ሌላም ቦታ ሆናችሁ የምትሰሙኝ ይቅርታ ተጠያዩ። የመጀመሪያው መፍትሄ የለው ይሄ ነው። በቃ ጉዳት፣ ቁስል ቁስል ብታዩ ለይቅርታ ልባችሁ ዝግ ነው የሚሆነው። ይቅርታን ግን አስቡ። ከክርስቶስ በላይ አልተበደላችሁ። ከክርስቶስ በላይ አልቆሰላችሁ። ከክርስቶስ በላይ አልደማችሁም። ስለዚህ ይቅርታ ተጠያየቁ። ይቅርታ ተጠያይቁና ቤታችሁን ከወደቀበት አንሱት። እግዚአብሔር ደስ የሚለውን ነገር አድርጉ። ጓደኝነታችሁን አንሱት። እግዚአብሔር ምስክር ስለሆነ ዛሬ ላይ ቅርታ ልባችሁ ክፍት ካልሆነ እግዚአብሔር ምስክር ነው። ማን እምቢ እንዳለ ማን ዓመፀኛ እንደሆነ እግዚአብሔር ምስክር ነው። በሁለት ትዳር፣ በባልና ሚስት መካከል ምስክር ሁልጊዜ እግዚአብሔር ነው። ስለዚህ ይህንን በማውቅ ይኖርባቸዋል። እግዚአብሔር ማስተዋል ይስጠን። ሁለተኛ ሁለተኛ፣ ተከባበሩ፣ ተከባበሩ። አኩያ ፍቅረኛሞች እንጂ አንዳችሁ ከአንዳችሁ የምትበልጡ አይደላችሁ። ተከባበሩ። አንዳችሁ አንዳችሁን አክብሩ። አትናናቁ። አትዘረጣጠጡ። መከባበር ያስፈልጋል። እንደ ሰው እግዚአብሔር እንደሚያያችሁ፣ ሚስት ሴት እናት ናት፣ ባል ወንድ አባት ፔሬድ። እግዚአብሔር ምስክር ነው። ለሁለቱም ሮል ተሰጥቷል። ጓደኝነት ነበራችሁ፣ እሱን ጓደኝነት እግዚአብሔር ያውቀዋል። ከዛ ተጋብታችኋል፣ አንዳንዳችሁ ለመርዳት እግዚአብሔርን ለማክበር። እግዚአብሔር ምስክር ነው። ማምን እያደረገ እንደሆነ ያውቃል። ስለዚህ ተከባበሩ፣ ተከባበሩ። ቤታችሁን ለመታደግ ከፈለጋችሁ ተከባበሩ። ይቅርታ ተጠያየቁ ተከባበሩ ሶስተኛ ከዚህ ቀን ጀምሮ ጓደኝነታችሁን ሪስቶር አድርጉት አድሱት ከወደቀበት አንሱት አንሱት እንደ ቀድሟችሁ ሻይ ጠጡ እንደ ቀድሟችሁ አብራችሁ ውጡ ግቡ ወካርጉ ካላችሁ አብራችሁ ብሉ ጠጡ አብራችሁ ቡና ጠጡ ሻይ ጠጡ ተጫወቱ ተያዩ አብራችሁ መሆንን ልማዳችሁ አድርጉት ትናንትና ያ ትንሽዬ የሚመስል ጓደኝነትና መደዋወል ነው አድጎ ትዳር ይሆን አያችሁ እንዴት ጠቃሚ እንደነበር ትዳር ጋር ድርሷችሁ ለምን ጣላችሁት በዚህ ጓደኝነታችሁ እንድታነሱ በዚህ አጋጣሚ ጥሬ አቀርብላችኋለሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርካችሁ። አብረን ሁላችንም ስለነበረን ጊዜ እግዚአብሔር ደግሞ ቀሪ ጊዜያችን እንዲባርክልን አብረን እንጸለያለን። ቅዱስ አባታችን እግዚአብሔር ሆይ፣ በጌታ በኢየሱስ ክርስቶስ ስም እጅግ በጣም አድርገን እናመሰግንሃለን። ደግሞ አንተ ክቡር ያልከውን ክቡር እንድንል አንተ ምስክር የሆንክበትን ትልቁን ተቋም ጌታ ሆይ በአንተ ፊት እንድንኖረው የሚያስችለንን ጥበብና እውቀት ስለላክልን ስላስተማርከን እጅግ አርገን እናመሰግንሃለን። በዚህም ያሉትን በሌላም ስፍራ ሆነው የሚሰሙትን ቅዱሳን እህት ወንድሞቼን የሰዎች ልጆችን ሁሉ እንድትባርክ ወደ ማስተዋል እንድታመጣ ሁሉ ሰው ለአንተ ክብር መኖር እንዲችል እንዲሁ እግዚአብሔር አባት ወይ የጣለውን ጓደኝነት እንዲያነሳ አንዱ አንዱን ለማገልገል ብድግ እንዲል ወገቡን ታጥቆ እንዲነሳ የራስን ነገር ከመፈለግ የራስን ደስታ ከመፈለግ ወጥቶ የባልንጀራውን የሚስቱን የባሏን ደስታ የሚፈለግበት ደስ የሚል ተቋም አድርገህ እንድትሰራልን በኢየሱስ ስም እለምናሃለሁ። ይሄ ቃል የተናገርከን እውነት በሕይወታችን ውስጥ እንዲሰራ ያንተ ሐሳብ እግዚአብሔር አባቶ በቤታችን እንዲሰራ ፍሬ እንድናፈራበት እንድትረዳን በኢየሱስ ስም እጸልያለሁ። ስለነበረን ጊዜ እጅግ አርጌ አመሰግንሃለሁ። ይህን ጸሎት የሚካፈሉ በልዩ ልዩ ስፍራ ሆነው የሚሰሙን ሁሉ በስም ይባረኩ፣ የታመሙ ይፈወሱ፣ የወደቁ ይነሱ፣ የሳቱ ይመለሱ ያዘኑ ይጽናኑ። እግዚአብሔር አባት ወይ ልባቸው ለፍቅር ለይቅርታ እምቢ ያላቸው ሰዎች በእሽታ መንፈስ ደግፋቸው፣ አንተን፣ ሀሳብህን ፈቃድህን መፈጸም የሚችሉበትን አቅምና ጸጋ ስጣቸው። ስለ ሁሉ እጅግ አርጌ አመሰግንሃለሁ። እግዚአብሔር ሆይ እንወድሃለን። ሁልጊዜ ስለምታስተምረን ይልቁኑ በኤጳፍራይ ክርስቶስ ቤተ ክርስቲያን ሀሳብህን ለመፈጸም ሁልጊዜ ፈቃድህን ስለምታሳውቀን እጅግ አርገን እናመሰግንሃለን። እንወድሃለን። እግዚአብሔር አባቴ ይባርካችሁ፣ ይጠብቃችሁ፣ ፊቱን ያብራላችሁ፣ ሰላሙን ይስጣችሁ፣ ከእናንተ ጋር ይሁንላችሁ። በሄዳችሁበት ሁሉ ቀድሟችሁ ይውጣ፣ ከኋላችሁ ይከተላችሁ። አንድ ቀን ደግሞ በክብር በመንግሥተ ሰማይ እንገናኝ። ደህና ሁኑ።